ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በድሮን ጥቃት ገደልኳቸው ያላቸው የፋኖ አመራሮች አለም በሚል ቃላቸውን ሰጥተዋል። ማጋለጡ ቀጥሏል። ኢንጂነር ደሳለኝ የትውልድ ቅብብል ውጤት ነው ሲል የአብይ ግል ጠባቂዎች ደግሞ ደውጊያ ቀጠና ገብተዋል። እነ ጌታቸው ረዳ ለጀነራል ተፈራ ምላሽ ሰጥተዋል። ሰምሃል መለስ አብይንና የትግራይ ፖለቲከኞችን በጠንካራ ቃላት ስት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 የአፋ ባሃ ሰሜን አማራ ቀጠና በላይ እዝ አመራሮችን ገድያለው በሚል ማሰራጨቱ ይታወሳል። ተገደሉ ተደመሰሶ የተባሉት የሰሜን አማራ ቀጠና በላይ እዝ አመራሮች ሰራዊቱን እየመሩ እያደራጁ በስራ ላይ መገኘታቸውና መታየታቸውንም ሮሃ ማረጋገጥ ይችላለች። አገዛዙ በድፍረት ገድያቸዋለው ሲል የዘረዘራቸው ደግሞ የአፋ ባሃ በላይ እዝ ስራ አስፈጻሚና ዋነኛ አመራሮች ናቸው። ተገደሉ በሚል በወቅቱ ዜና አሰራጩት የአገዛዙ ልሳናት። የቴዎድሮስ ልጆች በጀግንነት ስራቸውን እየከወኑ ነው። ተገደሉ ከተባሉት መካከል አንዱ የአፋ ባህ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ የበላይ እዝ ስራ አስፈጻሚ አካል አርበኛ በየነ አለማው ይገኙበታል። አርበኛ በየነ አለማው እንደገለጸው ጥቅምት አስራ አምስት የድሮን ጥቃቱ ተፈጽሟል፣ እኛ ግን አልተጠቃንም ብሏል። ለጉዳዩ ምላሽ የሰጠው ጥቃቱ መክሸፉንና ለህዝቡና ለሰራዊቱም አለን ለማለት መሆኑን ተናግሯል። በተቃጣው የድሮን ጥቃት ንጹሀን ተገድለዋል፣ ገበያ ውስጥ ነው የተፈጸመው ሲል ገልጹታል አርባ አምስት የፋኖ አባላትና አመራሮችን ገደልኩ በሚል የለዛው መረጃም ሐሰት ነው። የገደለው ንጹሀንን ነው ብሏል። የአገዛዙ ታርጌት ንጹሀን፣ እንስሳትና መሰረተ ልማቶች ናቸው ሲልም አብራርተዋል። ወደ ሚዲያ ስንቀርብ በመጀመሪያ አርበኛ በየና ለማው ይባላለው የበላይ ዘለቀ እዝ ስራ አስፈጻሚ አካል። እንግዲህ ቀደም ብሎ ጓድ አርበኛ ዮሐንስ እንደገለጸው በርካታ ነገሮችን አነስተዋል። እዚህ ሚዲያ ላይ ስንቀርብ ሁለት ጭብጦችን ማንሳት አስፈልጎ ነው። አንደኛው ጉዳይ ምንድነው? ጸረ አማራው ያገዛዙ አብይና ቡድኑ ከሰሞኑ የሀሰት ፕሮፖጋንዳቸውን ሲያሰራጩ የነበረውን የከሸፈ መሆኑን ለማረጋገጥና፣ ሁለተኛ እንደ በላይ የስራ አስፈጻሚ አካላት የእኛንም ደህንነት ለማረጋገጥ ሲባል ነው፣ ለዚሁ ሚዲያ የቀረብ ነው። እንግዲህ በርካታ ነገሮችን ማንሳት ይቻላል። የድሮን ጥቃቱ በጥቅምት 15 ቀን ነው የተቃጣው። ጥቃቱ ተፈጽሟል፣ ግን እንደምታዩት ሁላችንም እዚህ ያሉት። አካሎችን ደምንስሻለው ገድ እያለው ብሎ የሀሰት ፕሮፓጋንዳውን ሲነዛ አሰንብቷል። ኃይላችንም ግራ ሲያጋባ ቆይቷል። ህዝባችንም ግራ ሲያደናግር ቆይቷል። አጠቃላይ የፕሮፓጋንዳ የበላይነት ወስጃለሁ ብሎ አብይና ቡድኑ የማይለካ ውሸታቸውን የተለመደ ውሸታቸውን ሲያሰራጩ ቆይተዋል። ሆኖም ግን ይሄ እውነት ለመናገር ትልቅ ውሸት፣ ትልቅ ቅስፈት፣ ትልቅ አሰት ነው። እኛን የምታዩን ሙሉ ደህና ነን። በተቃጣው ቅጣት ላይ ግን ጸረ አማራዊ ያገዛዙ ኃይል ወይም ቡድኑ በአማራ ታርጌትን ማድረጉ በተግባር የተገለጸበት መሆኑን አይተናል፣ አስተውለናል። በቅርብም ነው የነበር ነው ምክንያት ጥቅምት 15 እለቱ ቅዳሜ ቀን ነው የነበረው። በርካታ ህዝባችን ገጠር ወደ ከተማ መጥቶ የሚገባይበት ወቅትም በመሆኑ እዛ ላይ ታርጌት አድርጎ ነበረ ፀረ ይሄ ድሮን ጥቃቱ እየተፈጸመው በዛ ጥቃት ንጹሃንን አቀነበታል ሴቶች ህፃናት፣ በአሮጊ ሽማግሎች ሙሉ የተጎዱበት መሆኑን አይተናል። ያን ጥቃትና ያንን ጉዳት 45 የሚሆኑ በላይ ዘለቀ እዝ አመራሮችና አጃዎቻቸውን ደምስሻለው ያለው ንጹሃን እንግዲ ያለው ብሎ መናገር ነበር የሚቀለው ማለት ነው። እውነተው ይሄ ነው። እዚህ መረዳት ያለበት አጠቃላይ ህዝባችን ይሄ አካል ወይም ይሄ ቡድን አላስፈላጊነቱን ማንም ያካል አብይና ቡድኑ ለዚህ ሆነ ለሀገር የማይበጁ ኃይሎች ናቸው እስቲል ናው። የድሮን ጥቃቶች በተለያየ ቦታዎች ላይ ተከስተዋል። የሚያነጻጽሩት ንጹሃን ላይ ነው የሚያጠቁት፣ እንስሳትን ነው የሚያጠቁት፣ እሴትን ህፃናትን ነው አሮጊትን ነው የሚያወድሙት፣ መሰረተ ልማት ነው። በተጨባጭ እየታገለ ያለውን ኃይል በየትኛው አቅጣጫ በሰሜን የሚሆኑ በደቡብ በምስራቅ የሚሆኑ በምዕራብ እየታገለና እያታገለ ያለውን የፋኖ ኃይል አመራር አንድም ማጥቅቷል አይደለም። በድሮን ተላላኪውን የእግረኛ ሰራዊት የሚልከው ኃይል እንኳን ፋኖ ጋር ባደረጋቸው አውደ ውጊያዎች መካከል ስንገመግም አንድም ተዋቅቶ አንድም ማርኮ የማቅ ምርኮኛ የሆነ ኃይል ባለበት በተንደላቀቀ ውሸት ፕሮፖጋንዳን በመንዛት በሀሰት በመለፍለፍ ፋኖን አሸንፋለ ብሎ ማሰቡ ቅዠት መሆኑ መመዝገብ መቻል አለበት ማለት ነው። በአብይ አህመድ የውሸት ፕሮፓጋንዳ ግራ ተጋብታችሁ የነበራችሁ የትግሉ ደጋፊዎች በሙሉ እኛ ስራ ላይ ነን እንዳትጨነቁ ብሏል። አገዛዙን ከስሩ ነቅለን ለመጣል እየኖርን ነው ሲል ገልጿል። በዚሁ አጋጣሚ በዚሁ ፕሮፓጋንዳ በእናቢይ ፕሮፓጋንዳ በሚዲያዎቻቸው ሀሰት ተናጋሪነት ቅስም ሰብራለሁ ብሎ ህዝባችንን ግራ በማጋባቱ፣ ሰራዊታችንን በዛ ልክ በማደናገሩ እኛው ዛሬ በዚህ ሁለት እንደዚሁ ተገኝተን ለህዝባችንም ለሰራዊታችንም ያለውን ሀቅ ለማ ለማስረዳት እዚሁ መገኘታችን ትልቅ እፎይታ ነው። በዚሁ አጋጣሚ መልእክቴን ማስተላልፈው ምንድን ነው? ሁለት መልእክቶች ነው ያሉ። አንደኛው መልእክቴ በዚሁ የሀሰት ፕሮፖጋንዳ አቢ የማያልቅበትን የውሸት ስርጭት ባሰራጨው ልክ ግራ ተጋብታችሁ የነበራችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ የትግሉ ደጋፊዎች ህዝቦች አጠቃላይ ደህና ነን እኛ የሆነው ነገር የለም ሙሉ ጤነኞች ነን፣ ስራ ላይ እንገኛለን፣ በስራ ነው የምንገለጸው የሚለውን ነገር እንድትወስዱልን ነው። ሁለተኛው መልእክቴ ለአጠቃላይ በአራቱም ግዛቶች ለሚገኝ የፋኖ ሰራዊታችንና አመራር በሙሉ እኛ በሙሉ ጤነኝነት ላይ እንገኛለን፣ ስራ ላይ እንገኛለን። ይሄን ተቀዝባዥና ውሸታም ስርዓት ነቅሎን ለመጣል በአጭር ሰዓት እና በአጭር ጊዜ መነቀልና መደምደም ያለበትን ማምነን በስራ ላይ ያለ መሆኑን ተረድታችሁ በዚሁም ተደስታችሁ በአዲስ ወኔና በአዲስ ሞራል ትግላችን መታገል እንድንችል ትልቅ መልእክቴ ነው። አመሰግናለሁ። የበላይ እዝ ልዩ ኦፕሬሽን መምሪያ ኃላፊ በበኩሉ በዚህ ጉዳይ ላይ ምላሽ መስጠት ያስፈልገን ሕዝባችንን ሰራዊታችን ስለተጨነቀ እንጂ አገዛዙ በእኛ ምላሽ የሚሰጠው ሆኖ አይደለም ብለዋል። በላይ እዝ ልዩ ኦፕሬሽን አምሪያ አላፊ ነኝ። አሁን ትልልቅ አርበኞች ሲናገሩ እንደነበረው እውነታው ይሄ ነው። መንግስት በርካታ የውሸት ሪፖርቶች ተለምደዋል። ግን ቢሆንም ህዝባችን ሰራዊታችን እንዳያደናግር እውነታውን ለህዝብ ይፋ ለማድረግ ፈልገን እንጂ አቻችን ስላልሆነ ለዚህ የተበታተነ መንግስት ምንም አይነት ንግግርም ይሄን ምልልስም አያስፈልግም ነበር። ግን ህዝባችን እውነታው እንዲያውቅ አሁንም ይሄ የተለመደው ውሸቱ፣ ጉራው፣ ፕሮፓጋንዳው በግልጽ ህዝቡ እንዲያውቀው ነው ንግግሩ የተደረገው እንጂ አቻችንም ስላልሆነ በዚህ የተከበረ ፋኖ አመራር ለዚህ የፈረሰ መንግስት መልስ መስጠት የሚያስፈልግበት ሁኔታ አልነበረም ግን ኢንጂነር ደሳለኝ የትውልድ ቅብብል ውጤት ነው ሲል የአብይ የግል ጠባቂዎች ደግሞ ወደ ውጊያ ቀጠና ገብተዋል። አርበኝነት በደም የሚወረስ የታሪክ ስንቃችን ነው። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለአገርና ለህዝብ ለታሪክና ማንነት የሚዋደቁ የተመረጡ ዋጋ የሚከፍሉበት ህያዊ ታሪክ ገጻችን ነው ሲል የአፋ ባህ አሳምነው እዝ ዋና አዛዥ ደሳለኝ ተያስብ ሸዋ ተናግረዋል። እኛ አማራ ነን ስንል ከአገር ሰሪው ታላቁ የአማራ ህዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆን እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩት አርበኞች የግብር ልጆች መሆናችንን በተግባር በማሳየት ነው ብለዋል። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍን ተስፉ ነው ያለው። አርበኛ አባታችን የፕሮፌሰር አስራት ወልደየስን አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ናቸው ሲልም ገልጸዋል። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሀሳብ ትግል ያደረጉት አንቂያችን፣ አደራጃችን ፕሮፌሰር አስራት የትግል ራያችን በዘመናቸው ባይሳካም ከሀሳብ ትግል ወደ ነፍጥ ትግል የገባው አማራ የፕሮፌሰር አስራትን አደራ በመቀበል ነው ይላል አርበኛ ደሳለኝ። ታላቁ አርበኛ መሳፍን ተስፉ በአማራ ብሔርተኝነት አማራ ነኝ ብለው ቀድመው ነፍጥ ካነሱ አንዱ አንዱና ቀዳሚው ናቸው ያለ ሲሆን ከ30 ዓመታት በላይ አማራ ነኝ ብለው በመታገል ለእኛ ትውልድ የሞራልም የተግባር መምህር ሆነውናል፣ ሲል ገልጸዋል። በዚህ ሳይወሰኑ መላ ቤተሰባቸውን በአማራ ህልውና ትግል ላይ አሰልፈው ታሪክ በወርቃማ ቀለም የሚጽፈው ገድል እየሰሩ ነው ብለዋል። የአማራ ህዝብን የታሪክ እጥፋት በሚወስነው በዚህ የትግል ታሪክ መላ ቤተሰቡ በትግል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሀዘን ነው በማለትም ገልጸዋል። ለእኛ ለታጋዮች ሞት ለአማራ ህዝብ ህልውና መረጋገጥ የምንከፍለው የመጨረሻው ስጦታችን ቢሆንም አርበኛ ጌትነት እድሜው ለትግል ከደረሰበት ጊዜ ጀምሮ ያለ ረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህም በላይ የሚጠበቅበት ታጋይ መሆኑን ስናስብ ህልፈቱ ከባድ ሀዘን ፈጥሮብናል ብሏል። በመልክቱ ቢሆንም በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችንን እናድሳለን ያለው ደሳለኝ ለድርጅታችን አፋ ባሀ የበላይ ጠባቂ አርበኛ መሳፍን ተስፉ ቤተሰቦቹና መላው ትግል ጓዶቹ ልባዊ መጽናናትን እመኛለሁ ብለዋል። በሌላ በኩል ባለፈው እሁድ ጀኔራል ተፈራ ማሞ ባደረጉት ንግግር ከትግራይ አፈንግጦ የወጣው የስምረት ታጣቂ ቡድን ከብልጽግና ጋር አስራ ሁለተኛ እዝ ሆኖ እንደተሰለፈ ማንሳታቸው ይታወቃል። ይህን ተከትሎም የስምረት ፓርቲ ስራ አስፈጻሚ አባል እንደሆኑ የሚናገሩ ጣመ አራዶም የተባሉ የጌታቸው ረዳ ባለሟል ምላሽ ለመስጠት ሞክረዋል። እኚህ ከትግራይ ከርተው እንዳለቃቸው ጌታቸው ረዳ የአብይ ተላላክ የሆኑት ግለሰብ ይጀምራል። ተፈራ ንግግር ፋኖ ሕወሓትና ኤርትራ አብረው እንደሚሰሩ ማሳያ ነው ብለዋል። ይህም በነ ጌታቸው ረዳና በነ አብይ ዘንድ ከፍተኛ ስጋት የፈጠረው ጥምረት በእነሱም ዘንድ እንዳለና ቃላቸውም የጌታቸው ረዳ ጭምር መሆኑን ጠቁመዋል። ይህ በእንዲህ እንዳለ የአብይ የግል ጠባቂ የሆነው የሪፐብሊኩ ጥበቃ ኃይል በግዳጅ ቀጠና መሰማራት ታውቋል። በተናጠል አብይንና የአራት ኪሎን ቤተ መንግስት እንዲጠብቅ የተቋቋመው ይህ ኃይል እየተባባሰ የመጣውን ውጊያ ተከትሎ በአማራና በኦሮሚያ ክልል ውጊያዎች እንዲሳተፍ ተደርገዋል። ሆኖም ግን ይህ አብይን ይጠብቃል በሚል የሰለጠነው ጦር በአማራ ክልል በተለይ በሰሜን ሸዋ በስፋት ተሰማርቶ የሚገኝ ሲሆን አይደለም አብይንና ስልጣናቸውን ራሱንም መጠበቅ አቅቶት እየተለበለበ ነው። ይህን ተከትሎም የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጄኔራል አካሉ ካሳ እየዞሩ ይህን ሊበታተን የተቃረበ ጦር እየተመለከቱ መሆኑ ተነግሯል። ሰምሃል መለስ በአብይና የትግራይ ፖለቲከኞችን በጠንካራ ቃላት ስትተች፣ በመቀሌ ደግሞ ውጥረቱ ከፍ እንዳለ ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ የሆነችው ሰምሃል መለስ ተስታንዳርድ ሲግናል ከተሰኘ ፖድካስት ጋር በወቅታዊ የትግራይና ኢትዮጵያ ጉዳይ ቃለመጠይቅ አድርጋለች። በቃለመጠይቁ ወቅት የፖድካስቱ አዘጋጅ ጸዳለ ግርማ በአዲስ አበባ ያለው መንግስት በፓርቲ በመንግስትና በወታደራዊ መዋቅር መካከል የነበረውን ልዩነት ከድሮ በባሰ ሁኔታ አደብዝዞታል የሚለውን ምልከታ በማንሳት የሰምሃል መለስን አስተያየት ጠይቃለች። ሰምሃል በምላሿ ይህንን ክስተት መደመር ከተሰኘው የአብይ አህመድ መጽሐፍ ጋር አያይዘዋለች። ዘመናዊነትን እርሱ መደብን ከዘር ጋር አደባልቋል በማለት የገለጸችው ሰምሃል የብልጽግና ፓርቲ ዋነኛ አንቀሳቃሽ ኃይል የምጽአት ቀን ሪዮታ ዓለም ነው ስትል በድፍረት ተናግራለች። የገዢው ፓርቲ ባለስልጣናት ጌዲዮን ጢሞቴዎስን በመጥቀስ ለፈጸሙት ወንጀል ማምከኛቸው እግዚአብሔር ነው። እግዚአብሔር ነገረው፣ አብይ በስልጣን እንዲቀመጥ የእግዚአብሔር ፍቃድ ነው። ስድስት መቶ ሺህ አንድ ሚሊዮን ሰው ቢሞት ምንም አይደለም፣ ምክንያቱም እግዚአብሔር ፈቅዷል የሚል ነው። ይህ ደግሞ በጣም አደገኛና ለመከራከርም አስቸጋሪ ነው ብላለች ሰምሃል። ይህንን አስተሳሰብ በዓለም አቀፍ ደረጃ እየተስፋፋ ካለው የቀኝ ዘመም ኒዮ ፋሽስት እንቅስቃሴ ጋር አገናኝተዋለች። ሰምሃል መለስ ትችቷን በፌዴራል መንግስቱ ላይ ብቻ ሳታቆም የትግራይ ልሂቃንንም በጠንካራ ቋንቋ ወንጅላለች። ስታንዳርድ ሲግናል ፖድካስት አቅራቢዋ ጋዜጠኛ ጸዳል ለማ ጄኔራል ጻድቃን ገብረትንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮረ ጽሁፎችን መጻፋቸውን አንስታ ሰምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ ማለቷን እንድታብራራ ጠይቃለች። ሰምሃል በምላሿ የጄኔራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጻለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱን ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ሰምሃል፣ በሌላ መድረክ ይኸው ጀነራል ከስልጣን እንዲነሳ ያደረገው ያው ሰራዊት መሆኑን ተናግሯል በማለት የሀሳቡን ግጭት አሳይታለች። ሰምሃል እንዳለችው የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የእኛ ልሂቃን በጣም ስግብግቦችና ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላላቆች የኢትዮጵያና የኤርትራ ኃይሎች ተኪ አድርገን ለማቅረብ እየተሽቀዳደምን ነው ስትል ክሷን አቅርባለች። ይህንን ጦርነት ለማስቀረት የሚጠይቀው ብቸኛ ነገር የልሂቃኑ የፖለቲካ ፍላጎት ብቻ ነው ብላለች። ይህ በእንዲህ እንዳለ ባለፈው ጥቅምት 26 2018 ዓ.ም የአፋር ብሔራዊ ክልላዊ መንግስት ባወጣ መግለጫ ህወሓት በክልሉ ዞን ሁለት በሚገኙ ስድስት መንደሮች ላይ ጥቃት እንደተፈጸመበት መግለጹን ተከትለው በአካባቢው አንጻራዊ የሰላማዊ ሁኔታው ጥያቄ ውስጥ መግባቱን አንዳንድ የአካባቢው ነዋሪዎች ይገልጻሉ። ይህን ተከትለው በትግራይ ክልል የሚኖሩ ነዋሪዎች የጦርነት ዳመና ማንዣበቡ ለከፍተኛ ስጋት እንደዳረጋቸው ይናገራሉ። የክልሉ ነዋሪዎች እንደገለጹት ጦርነት ዳግም ያገረሻል በሚል ስጋት የሸቀጦች ዋጋ አለቅጥ ኖሯል። ወጣቶች በህገወጥ መንገድ እየተሰደዱ ነው። ወደ መሀል ሀገር የሚጓዘውም አለቅጥ በዝቷል። ከምንም በላይ ደግሞ ህዝቡ ተረጋግቶ መኖር እንዳልቻለ ነው የሚናገሩት። በመሆኑም የክልሉ መሪዎች ችግሮችን በሰላማዊ መንገድ እንዲፈቱ በየመድረኩና ና በየማህበራዊ መገናኛ ዘዴዎች ተጠቅሞ ለሰላም ያለውን ፍላጎት እየገለጸ እንደሚገኝ አንስተዋል። የተለያዩ ሃይማኖት ተከታዮችም ፈጣሪያቸው ሰላም ያወርድላቸው ዘንድ በየእምነታቸው ሊያደርጋቸው እየጸለዩ እንደሆነ ያነጋገርናቸው ነዋሪዎች ይገልጻሉ። ቱርክ በእስር ላይ የሚገኙት ዝነኛው ከንቲባ ከ2000 ዓመታት በላይ እንዲፈረድባቸው ጠየቀች። የቱርክ ትልቋ ከተማ ኢስታንቡል አቃቤ ሕግ ዝነኛው ከንቲባ ኢክሬም ኢማሙግሉ በተከሰሱበት 142 የሙስና ወንጀሎች ከ828 እስከ 2352 ዓመታት የእስር ዘመን እንዲፈረድባቸው ጠይቀዋል። ኢማሙግሉ የፕሬዚዳንት ጣይብ ኤርዶዋን ዋነኛ የፖለቲካ ተቀናቃኝ ተደርገው የሚቆጠሩ ሲሆን ከባለፈው አመት መጋቢት ወር ጀምሮ በሙስና ወንጀል ተጠርጥረው በእስር ላይ ይገኛሉ። የኢስታንቡል ሚካኤል ከንቲባና ተቃዋሚው የሪፐብሊካን ፒፕልስ ፓርቲ ምንም አይነት ጥፋት እንዳልፈጸሙ በመከራከር ፕሬዚዳንቱና አጋሮቻቸው የኤርዶዋንን ተቀባይነት ማሽቆልቆሉን ተከትሎ እርምጃ ወስደዋል ሲሉ ይከሳሉ። ነገር ግን የከተማዋ ዋና አቃቤ ህግ ኢማም ግሉን ብቻ ሳይሆን አራት መቶ አንድ ሰዎች ላይ ክስ የመሰረቱ ሲሆን ከከንቲባው ጋር በሙስና የተዘፈቀ የወንጀል ቡድን በመመስረትና በመምራት ክስ መስርቶባቸዋል። ከስምንት ወራት ምርመራ በኋላ አቃቤ ህግ አኪን ጉርሌክ እንደተናገሩት መቶ አምስት በስር ላይ የሚገኙ ተጠርጣሪዎቹ ጉቦ በመቀበል እንዲሁም በህገ ወጥ የገንዘብ ዝውውር ላይ የተሰማራ ትልቅ ወንጀለኛ ድርጅት መስርተዋል ብለዋል። በዚህም የተነሳ በቱርክ ላይ የደረሰው ኪሳራ ሶስት ነጥብ ስምንት ቢሊዮን ዶላር መሆኑን አቃቤ ህጉ ጨምረው ተናግረዋል። እንደ አውሮፓውያኑ አቆጣጠር በ2028 በሚደረገው ፕሬዚዳንታዊ ምርጫ ኢማሙግሉ የሲኤችፒ ፓርቲ እጩ ሆነው የተመረጡ ሲሆን 12 ክሶች ጉቦ በመስጠት ሰባት ህጋዊ ያልሆነ ገንዘብን ህጋዊ በማስመሰል ና ተጨማሪ ሰባት በመንግስትና የህዝብ ድርጅቶች ላይ የማጭበርበር ወንጀል ክሶች ቀርበባቸዋል። አናዶሎ የዜና ወኪል ክሱ በ2430 ዓመት እስራት እንደሚያስቀጣ ገምቷል። በመጋቢት ወር ከንቲባው በቁጥጥር ስር ሲውሉ ከፍተኛ ተቃውሞ ተቀስቅሶ በመቶዎች የሚቆጠሩ ሲታሰሩ ፖሊስም ተጨማሪ መጠነ ሰፊ እርምጃ ወስደዋል። ከዚያን ጊዜ ጀምሮ ከንቲባው በኢስታንቡል ወጣ ብሎ በሚገኘው የማርማራ እስር ቤት ውስጥ ታስረው ይገኛሉ። በከንቲባው ላይ ከቀረቡት የምስና ክሶች በተጨማሪ በስለላና የትምህርት ማስረጃዎችን በማጭበርበር ወንጀሎች አቃቤ ህግ ክስ መስርቶባቸዋል። የትምህርት ማስረጃቸው ከዚህ ክስ በኋላ ውድቅ ሆኗል። የቱርክ ስልጣናት ከንቲባው የፍትህ አካላትን ለፖለቲካ መሳሪያነት እየተጠቀሙበት ነው በሚል ያቀረቡትን ውንጀላ ውድቅ አድርገዋል። ሆኖም የዩኒቨርሲቲ ዲፕሎማ ከሌላቸው በ2028 ለፕሬዚዳንትነት መወዳደር አይችሉም። የፓርቲው መሪ ኦዝጉር ኦዝል በኤክስ ገጻቸው ላይ ይህ ክስ የህግ ጉዳይ አይደለም፣ ሙሉ በሙሉ ፖለቲካዊ ነው። አላማው ባለፈው ምርጫ ያሸነፈውን ሲኤችፒን ማስቆምና ፕሬዚዳንታዊ እጩን ማገድ ነው ሲል ጽፈዋል። ቀደም ሲል የሲኤችፒ የፓርላማ ቡድን ስብሰባ ላይ ፓርቲያቸውን ወክለው ማንም ሰው ለፕሬዝዳንትነት እንደማይወዳደር ተናግረው ነበር። ወንጀሉ የሀገሪቱ ቀጣይ ፕሬዝዳንትነት ሆኖ መወዳደሩ ነው፣ ሌላ ወንጀል የለበትም ሲሉም ተደምጠዋል። የ54 ዓመቱ ኢማሙ ግሉ ለመጀመሪያ ጊዜ ከንቲባ ሆነው የተመረጡት ለአውሮፓውያን አቆጣጠር